ጸግሽ፣ እንዴት ነው? ሰላም ነው? እግዚአብሔር ይመስገን፣ የተመሰገነ ነው፣ ሰላም ነው፣ ይመስገን። ኢንተርቪው ዳረግህ ያሰብኩት የነበረው የዛሬ ሁለት አመት አካባቢ የኢትዮጵያን አትሌቶች ከቡዳፔስት የዓለም ሻምፒዮና ሲመለሱ የዓለም ዘርፍ የኋላው ስካይላይት ሆቴል መሰለኝ እና ንግግር ስታደረግ የማራቱ ውድድሩ እንዴት እንደነበረ የተሰማትን ስትናገር፣ አንተ ፎቶግራፍም እያነሳህ እያለቀስክ ነበረ። ስለአንተ ከዛ በኋላ ሞር ማወቅ ፈለግኩ ማለት ነው። በነገራችን ላይ እዛ በቡዳፔስት ዓለም ሻምፒዮና ላይ በማራቶን ውድድር አማኔ ብሪሶ ስታሸንፍ፣ ሁለተኛ ደግሞ ጎጅቶም ገብረስላሴ የዓለም ዘርፍ የኋላው ደግሞ አምስተኛ መውጣታ ይታወሳል። ስትናገር አዳራሽ ውስጥ አንተ እያለቀስክ ነበረ። እሷ ስትናገር ማለት ነው ለምንድነው ግን እዛ እኔ ልታለቅስ ቻልክ? እኔ ከ1982 ዓመተ ምህረት ጀምሬ ከአትሌቲክስ ጋር አብሬ አለሁኝ። እኔ የአትሌቲክስ ግንኙነቴ የጀመረው ከዛን ጊዜ ጀመረው። ከዛ በፊት ያው እነ ሻምበል ምሩጽ ይፍጠር፣ እነ ሻምበል ቶሎሳ ቆቶ፣ እነ ሸቱ ቱራ በሚሮጡበት ሰዓት ላይ ስቴዲየም ገብቼ አይ ነበረ። ከዛ በዘለለ ግን በስራ ምክንያት ቀጥተኛ ግንኙነት ያረግኩት ከ1982 ዓ ም ጀምሬ አትሌቲክስ ውስጥ ወጣ ገባ እያልኩኝ በሹፌርም በተለያዩ ሙያዎች እያገለገልኩ ነው ያለሁት። ያ ታሪካዊ ግንኙነት ደግሞ ምንድን ነው? የዓለም ዘርፍ ስትናገር በዛን ወቅት ላይ ለሀገር ሲባል ነው እንጂ እኔ ግማሽ ኪሎ ሜትሩንም አልሄድም ነበረ። ግን ለሀገር ሲባል ያን መስዋዕትነት ከፍ ያለሁ ራስሽን ታውቂያለሽ ወይ ሲባል ማነው ተብዬ ስጠየቅ ራሴንም አላቅም፣ ጓደኞቼ ሲይዙኝ ነው እንጂ መጨረሴን ያወቅኩት መጨረሴንም አላወቅኩም። ስትል እኔ ወታደር ቤት ውስጥም ስለነበርኩኝ ለሀገር የሚከፈል መስዋዕትነት ምን ያህል ጭካኔን ይዘ መጓዝ እንዳለብህና ራስን መስዋዕት ማድረግ እንዳለብህ ስለማቆ ስሜቱን በዛ ሰዓት እሷ ያንን ቃል ስትናገር ከአትሌቲክሱ ጋር ካለኝ ግንኙነትና ከሀገራዊ ስሜቴ ጋር ከወታደር ጋር ከነበረኝ ስሜት ጋር ተገጣጥሞልኝ ያ እንባ ይመጣል። አሁን ኢትዮጵያ አትሌቶች ሲያሸንፉ ደራርቱም ስታሸንፍ ኃይሌም ሲያሸንፍ ቀነኒሳም ሲያሸንፍ፣ ጥሩዬም ሲያሸንፉ፣ እነበሲም እነ ሚሊዮንም ሲያሸንፉ እኔ ባንዲራ ሲሰቀል ቤት ውስጥ ቁጭ ብዬ ከልጆች ጋር አልቅሳለሁ። ባለቤቴ ምን ሆነ ነው ስትለኝ አይ አንቺም አታውቂ ውስጥ ያለ ስሜት አለ፣ ያ ነው የሚያስለቅሰኝ። እንዴ እኮ በማሸንፍ እኮ በማሸንፍ ውስጥ ሀይል አለ። ያ ኃይል ደሞ እኔ ውስጥ አለ። ያ ስለ ባንዲራ ፍቅር ያለው ኃይል እኔ ውስጥ ያለን። ለዛ ነው እኔ ከማሸነፋቸው ባሻገር ውስጣዊ ስሜቴ ስለሚጎዳ ስለሚነካውና እንባዬ ስለሚመጣ ነው። ለዛ ነው በዛን ቀንም በዛ የተነሳ ነው ላለቅስ የቻልኩት። እና እኔም በዛ ምክንያት ነበረ ኢንተርቪው ላደርግ የዛሬ ሁለት ዓመት ያቀድኩትን እንግዲህ ዛሬ ነው የተሳካል። ለማንኛው ግን አሁን ስትናገር ውትድርና እንዳሳለፍ ነካ አድርገዋል። ውትድርና ውስጥ ልትገባ ለምን መረጥክ? መቼስ ነው ወደ ውትድርና ልትገባ የገባበት ጊዜ ስ ያስታውሰኝ። እኔ ውትድርና ቤት ውስጥ የገባሁት በቀድሞ መንግስት በደርግ ስርዓት ነው። ያኔ ብሔራዊ ውትድርና ነበር እና ያን ብሔራዊ ውትድርና ሽሽት ውስጤ እኔ ለእናቴ ብሔራዊ ወታደር ሆኜ ብሞት ለእናቴ ምን የሚከፈል ነገር የለም። ግን መደበኛ ወታደር ብሆን ለእናቴ ጡረታ ታገኛለች እኔ ብሞት እንኳን የሚል ነገር ውስጥ ያሰብ ነበረ። በአጋጣሚ ሆኖ እኛ ትምህርት ቤት ውስጥ ለምልመላ መጡ። እነሱም የአየር ወለድ አባላቶች ናቸው። በጣም ያምሩ ነበር፣ ተክለ ሰውነታቸው በጣም ያምር ነበረ፣ አለባበሳቸው ያምር ነበር፣ ግርማ ሞገሳቸው በጣም ያምር ነበረ። እኛን ለመምሰል ከፈለጋችሁ አየር ወለድ መሆን ትችላላችሁ ሰልጥናችሁ እኛም መሆን ትችላላችሁ የሚል ነገር መልእክት አስተላለፉ። ጠዋት ላይ ነበረ ሰልፉ የነበረው ከዛ በ1975 ዓ ም 1974 መጨረሻ አካባቢ ነው። ግን መደበኛ ቅጥሮ የተከናወነው 1975 ከናስ ማነው መስከረም በኋላ ነው። ኤርትራ ጠቅላይ ግዛት ውስጥ የነበሩ አውራጃዎች፣ ወረዳዎች፣ ቀበሌዎች ሁሉ ሳይቀሩኝ ከጓደኞቼ ጋር ወይም ደግሞ ከጓዶቼ ጋር የተሰጠኝን ግዳጅ በብቃት ምድርም በባህርም ላይ በሰርጎ በመግባት እንደገና ደግሞ በዝ ላይም አልጌና የሚባል ከናቅፋ በስተጀርባ በኩል በመዝለል የተለያዩ ግዳጆችን ፈጽም ያለው። በህይወት ውስጥ ባሳለፍከው፣ ይሄ በውትድርና ጊዜ ውስጥ ማትረሳው በቃ፣ ጥሩ ነገር ሰርቻለው፣ የምትኮራበት ነገር እስቲ ምን የምታስታውሰው አለ ከዚህ ካሳለፍከው የወታደርነት ህይወት ውስጥ? እስቲ እኔ ብቻ ሳልሆን፣ በውትድርና ህይወት ውስጥ እኔ ብቻ ሳልሆን ከጓደኞቼ ጋር ሆኜ፣ እኔ የወታደር ዲሲፕሊን አለ። ያን ዲሲፕሊን በመከተል እኛ የጠላት ሰራዊት እጃችን ቢገባ አንነካውም አብልተን አጠጥተን ወደሚመለከተው ክፍል ነው የምናስተላልፈ። ይህ ስርዓት ነው። አንድ እሱ ነው። ሁለተኛ እኔ በውትድርና ህይወቴ ውስጥ እንደው ለእኔ ዛሬ ላለሁበት ላለሁበት ቁመና ላለሁበት ህይወት ልጆችን ለምመራበት ህይወቴን ለምመራበት ነገር እኔ አየርወለድ በጥሩ መንፈስና በጥሩ ስነ ስርዓት አንጾኛል። እኮራበታለሁ። በክፍሌ የምኮራበት ዲሲፕሊን ኖሮ ነው። ከማንም ጋርም ጸብም አልፈልግም፣ ከማንም ጋርም ንግግርም አልፈልግም። በዲሲፕሊን መኖር ነው የምፈልገው። ያ ያኮራኛል። ሌላ እኔ ያኔ ወታደር ቤት ውስጥ ሆኜ ሰርቼ ያለፍኩት ታሪክ ዛሬ ለእኔ ኩራት ነው፣ አላፍርበትም። ያ ያን ታሪክ ባልሰራ ኖሮ ምን ነበረ መሰራው እያልኩኝ እራሴ እንጠይቃለሁ? ምንም አልሰራም ነበር። ወይ ማይሆን ስራ ላይ ወድቅ ነበር። ስለዚህ ያ ህይወቴ እኔ ምንም ለእኔ ደስተኛ ደስታ ህይወት ማለት ነው፣ የእርካታ ህይወት፣ የልጅነት ህይወቴ እዛ ጋር በማሳለፌ ደስተኛ ነው። ዛሬ ሰውነቱ ላይ የሆነ ጉዳት ደርሶባሃል፣ በጦርነት ወቅት ማለት ነው። እስቲ ስለ እሱ ትንሽ አጫውተኝ። ስ ወታደር ሆነ አልቆሰልኩም ወታደሮ፣ አልወደኩም ወታደሮኝ፣ አልጠማኝም፣ አራበኝም፣ አልከፋኝም የምትልበት ምክንያት የለም። ይከፋል፣ ይጠማል፣ ትቆስላለህ፣ ትድናለህ፣ ትቀጥላለህ። አይቆምም፣ ህይወት እስካለ ድረስ ትቀጥላለህ። እኔ በውትድርና ህይወቴ ውስጥ ሁለት ጊዜ መቁሰል አደጋ ደርሶብኛል። አንደኛው አነስተኛ ቆሰል ነው። ወታደር ቤት ውስጥ ሊያስቀጥልኝ መስራት ይችላል የሚል ቁመና ላይ ስለነበረኝ ወደ እዛው ተመልሼ ስራ ላይ ቆይቻለሁ። ከዛ በተረፈ መጨረሻውን 1980 ዓመተ ምህረት ፎሮም የሚባል ከምጽዋ ወደ ዙላ መሄጃ መንገድ ላይ በፈንጂ የደረሰብኝ ከባድ ቃጠሎ ከወገብ በላይ ሙሉ ለሙሉ ቃጠሎ ነበር የደረሰብኝ ያ ጉዳት ለሚኒቴሪ ሰርቪስ ብቁ ስላልሆንክ ብለው አሰናብተውኛል። ያለው ታሪኬ ነው። ያም ደግሞ ምንም ዛሬ ላለሁበት ነገር እንደውም ጠንክሬ እንድሰራ ያደረገኝና እኔ የቆዳ ላይ ቁስል ስለሆነ ድኗል። ምንም ችግር የለውም። አሻራው ነው። አሻራው ደግሞ ለኢትዮጵያ ክብር የተከፈለ ክብር ነው። ኩራበታል። ይህ ነው ውትድርና። ወደ ፎቶግራፍ አንሺነት ሽግግሩ ትንሽ ለየት ይላል። እንዴት መጣ ይሄ? መጀመሪያ ደረጃ ያ ወታደር ስትሆን ሁሉን ነገር መስራት ትችላለህ። ስፔሻሊ ደግሞ አይዮር ለድ ኮንክ ኦል ዘ ዌይ ነው በማንኛውም ስፍራ በማንኛውም ቦታ ላይ ፊት ነው። ወደ ካሜራ የመጣሁት በ1900 በ2000 አንድ አመተ ምህረት ወይዘሮ አስቴር ማሞ ሚኒስትር በነበሩበት ሰዓት ላይ ማን ነው ካሜራ ባለሙያ የነበረው የቀድሞ ካሜራ ባለሙያ ሲለቅ እኔ ትምህርቱን ተምሪ ስለነበረ ከሚኒስቴር ቤት እንደተመልከኝ ወደ ትምህርት ተመልሼ ገባሁት ስምንት ሀያ ክፍል ነበር አቋርጬ ሄድኩት ከዛ እንደተመለስኩኝ አስራ ሁለት ያጨረስኩኝ ተፈሪ መኮንን ትምህርቴን ተማርኩኝ ከዛ በኋላ ተፈሪ መኮንን እንደጨረስኩኝ ለምን እቀመጣል ለምን የሆነ ነገር አልማርም በሚል ይሄ ሙያ ተማርኩ አስራ ዘጠኝ መቶ ዘጠና ሁለት ዓመተ ምህረት ተማርኩኝ ግን አልሰራሁበትም በግሌ በመንግስት ደረጃ አልሰራሁበትም ነበር ከዛ ሁለት ሺህ አንድ አመተ ምህረት ወይዘሮ አስቴርማሞ ማሙ ያ አመለከትኩኝ። ሳመለክት እሳቸው ቦታው ክፍት ከሆነ ይመደብሎ ባሉት በሰጡት መመሪያ መሰረት ቦታው ክፍት ነበር። ቀድሞ የነበረው ባለሙያ ወደ ሌላ መስሪያ ቤት በመቀየሩ ምክንያት ክፍት ስለነበር እዛ ቦታ ላይ ገባሁኝ። ከዛን ጊዜ ጀምሮ እንግዲህ እስከዛሬ ድረስ ከስፖርት ኮሚሽን እስከ አትሌቲክስ ድረስ ተመልሼ አትሌቲክስን በሹፍርና ነበር ሳገለግለው። ዛሬ ደግሞ በካሜራ ባለሙያነት እያገለገልኩ ይገኛለሁ። ለማንኛውም ስለ ቤተሰብ ንገረኝ እስቲ ስንት ልጆች አሉ በሚለ ጀምር ነው። ከወይዘሮ አይናለም ካሳ ጋር 1982 ዓ ም ተጋባን። እንግዲህ እስከ ዛሬው ዕለት ድረስ ሁለት ወንድ ልጆችና አንድ ሴት ልጅ አሉኝ። አንደኛው ልጄ በአይቲ ጨርሶ ስራ እየጀማመረ ነው ያለው። ሁለቱ ትምህርት ላይ ናቸው ያሉት። እግዚአብሔር ይመስገን ጤነኞች፣ ደስተኞች በፍቅር እኔን የሚያግዙኝ፣ እኔን የሚረዱኝ ቆንጆ ልጆች አሉኝ። እግዚአብሔርን አመሰግነዋለሁ። በዚህ እንግዲህ በዚህ ምድር ላይ እንግዲህ በጣም ውዱ ነገር ህይወት ነው አይደል? ነብስ ነው። ወታደር ደግሞ ያን ህይወቱን ሰጥቶ ነው ለሀገሩ የሚፋለሙ ማለት ነው። በእኛም በቃ በምታውቃቸው ወይ ደግሞ በህብረተሰቡ ዘንድ ማለት ነው ለዚህ ለቀድሞ ሰራዊት አባላት ወይ ለወታደር ወይ ለአርበኞች የሚጠበቀውን ክብር ሰጥተዋል ብለ ታስባለህ? እንደኔ በህብረተሰቡ ዘንድ ያን ያክል ግንዛቤ አለ ብዬ አላስብም። ምክንያቱም ከስንት አንዱ ነው ሚኒትሪ የለበሰውን ሰው ሲያይ ተነስቶ እንኳን ቦታ የሚሰጠው ይሄ ምንድን ነው? የግንዛቤ እጥረት ነው የሚል ሀሳብ አለኝ። ለምንድን ነው ወታደር ለሱ እንደቆመ፣ ለሱ መስዋዕትን እንደሚከፍል፣ ለሱ ህይወቱን እንደሚገብር፣ ለሱ አካሉን እንደሚገብር፣ ለሱ ደሙን እንደሚገብር፣ ለሱ ላቡን እንደሚገብር ግንዛቤ በህብረተሰቡ ቢሰጥ የተሻለ አክብሮት ይኖረው ነበር። ነገር ግን ትንሽ እማያቸው ነገሮች አሉ አሉ። በጣም ወታደር ሲመጣ በእድሜያቸው በጣም ትልልቅ የሆኑ ሰዎች ተነስተው ካልተቀመጥክ፣ አንተ ቆመህ እኔ አልቆምም፣ እንደ ነፍሰ ጦር ተንከባክቦ ሊያስቀምጡ የሚፈልጉ አባቶች አሉ። እነሱን አከብራቸዋለሁ። ይህን ስራ የሚሰሩ ሰዎችን አከብራለሁ። ወታደር ሁሌ ነው ከድሮ ጀምሮ ነው ማከብረው። ምክንያቱም ህይወትን የሚያክል ነገር መስጠት በጣም በቃ ከዚህ በላይ ውድ ነገር የለም በዚህ ምድር። እና ያን ግለሰብ ያን ወታደር ካላከበርክ በጣም የሚያሳዝን ነው። ለማንኛውም ለኢንተርቪው በጣም አመሰግናለሁ። አሁን ክፍል ሁለት ደግሞ ስለ ፎቶግራፍ አሁን ለዛሬ ግን በዚህ ጉዳይ ላይ ስለ ውትድርና ህይወትን ያሳለፍኩ ነገር ስላጫወጥከኝ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ክብር ለኢትዮጵያ። ጸግሽ እሺ፣ አለን ሰላም ነው። ዛሬ ዋና ደግሞ የተፈለክበት ምክንያት ዛሬ በእኔ ካሜራ ለምታነሳው እሺ፣ እና ካሜራ ለውጥ እንዳለው እንድታይ ብዬ ነው። ለምሳሌ በ1964 ቶክዮ ላይ አበበ በስንት ነው የገባው ሁለት ሰዐት ከአስራ ሁለት ደቂቃ ኃይለ ገብረስላሴ ጀርመን ላይ በርሊን ላይ ሁለት ከዜሮ ሦስት ነው ቀነኒሳ ደግሞ በስንት ነው የገባው ሁለት ሰዐት ከዜሮ አንድ አርባ አንድ ሰከንድ ዕቃ ወሳኝነት አለው ካሜራ አንድ አይነት ሞዴል ሆኖ ውስጣዊ አሰራራቸው የተለያየ ነው። ካሜራ ሲገዛ ዝም ብሎ ካሜራ ብቻ ስለተገዛ ካሜራ አለ ማለት አይቻልም። ለማንኛውም ግን ዛሬ አሁን በእኔ ካሜራ አንስተ ለውጡ አንተ ማለት ነው። የተለየ ጥሩ ካሜራ ስላላገኘህ ነው የተሻለ ነገር አላነሳኸው ብዬ ስለማምን ነው ይሄን ያልኩት እና አሁን ዛሬ ታየዋለ ማለት ነው ምክንያቱም ባለፈው በናቲ ናቲ አሁን የተወረነር ካሜራ ጥሩ እያነሳ ነው። በጣም እኔ ከጠበቅኩት በላይ ጥሩ እያነሳ ነው። ግን ዞሮ ዞሮ ግን እኔ የአንድ ቅያሬ ሌንስ ነበር እሱን ሰጥቼው ነው እና አሁን ላንተ ልሰጠ አልችልም። ምክንያቱም አንድ ነው የቀረችው። ግን ቢያንስ ካሜራ ለውጥ እንዳለው እንድማርበት አሁን እንድታየው ነው በቃ፣ ለውጡ ምን ያህል እና የእውቀት ችግር እንደሌለብህና የካሜራ ግን ችግር እንዳለ ታዝብ ያለውና እስቲ እንየው እስቲ ካሜራው እስቲ ጥሩ እየመጣልኝ በጣም አሪፍ ነው። ግን ካሜራው እስክትለምደው ድረስ ትንሽ እንትን ሊል ይችላል። ግን ከአንድ እንትን በኋላ ፐርፌክት ነው። ከአንድ ከአንድ ምት ከአንድ ሁለት ሶስት ሹቶች በኋላ ይስተካከላል። አዎ ሁለተኛ ደግሞ እንዴት ይመጣ ፎቶግራፍ ቆንጆ ነው። ደግሞ ምንድነው በጣም ደስ የሚል ሁላችሁም ጥሩ ነበራችሁ። ልጁ እንደ ልጁም አሪፍ ነበር ፎቶ

ና ይሄ ነው ከረንት ቲማችን ብዬ ደሞ ልካለሁ። በጣም ችግር የለውም ደግሞ አሪፍ። አንተ ስንት ነው ቲሙ ብዛቱ ቁጥሩ? በጣም አሁን በጣም ይጠራከራል። ገና በጣም እያደግክ ነው። ኮንግራጁሌሽን ኮንቺ። ታንኪ ገና ገና እንጨምራለን ከዚህ በላይ አሁን ያው ማራቶንም እየጀመርን ነው። ኦኬ። አይ አንድም እየጀመርን ነው፣ ማራቶንም እየጀመርን ነው። ከውስጥ ከውስጥ የሚያድጉ ልጆችን ወደዛ እያሳደግን እንቀጥላለን።

እንኳ መሰላ መጣ። አንተም ከቤተሰብ ነው ማለት ነው። ከቤት እሱ ላይ ምን ኢንቨስት ልታደርግ ነው? ምን ታዘብ ካልከኝ ቅድም እኮ በመሀል በመን ታቋርበት ካሜራው እንዴት አየ ካሜራ ይታይ። ዛሬ ተሻለ ነው። ከኔ ካሜራ ጋር ሊሄድ የሚችል ሌንስ? እንደሚያስፈለገኝ ነው እየተሰማኝ ያለው እንግዲህ ለወደፊቱ ለስራዬ ጥራት ሌንስ ወሳኝነት እንደሆነ ተረድቻለሁ አውቄያለሁ ይሄንን ለማስተካከል ጥረት አደርጋለሁ በጣም አሪፍ አንዳንድም እንግዲህ እየተዋዋስን እንጠቀምበታለን አንድ ሌንስ ነው ያለኝ ስለዚህ እየተቀያየር እንዳልኩ አንድ ሁለት ሌንስ ነበረኝ አንዱ ሌንስ ለናት ሰጥቼዋለሁ የቀረኝ አንድ ነው እንግዲህ አንድ አይን ያለው ወጭም ባንዳይና ባፋራ ይጫውትም ነው።